ብሩክ ቅድስትን ሰርፕራይዝ አደረጋት። ሳታስበው የታገቢኛለሽ ወይ ጥያቄ አቀረበላት። ቅድስት ለብሩክ ከዋለችለት ውለታ የተነሳና ምሳሌ ልጁም ቅድስትን እንደ እናት ስለምትወዳት፣ ቅድስትም ብሩክን ስለምትወደው ስለምታፈቅረው፣ ብሩክም አሁን ብቸኛ ስለሆነ ምንም ከጎኑ የኔ የሚላት ሴት ስለሌለች አጋሩ ማህሌትም እንግዲህ የእሱ አይደለችም፣ ኦረዲ ስለፈታት ቅድስትን በመልካምነቷ ይወዳትም ነበር። ውለታዋም ካይምሮ በላይ ነበርና ምን እንዳደርግልሽ ትሻለሽ ምን ልሆንልሽ እያለ ሲጠይቃት ነበርና ቅድስትም ያው የራሷ ኑሮ መመስረት እንደምትፈልግ ወደ ክፍለ ሀገር መሄድ እንደምትፈልግ በተዘዋዋሪ እንግዲህ በብዙ ነግራው ነበር እና በስተ መጨረሻም ያው ሸኘኝ ስትለው ያው ከባለፈው ክፍል እንደተመለከትነው አልጋ አንጥፊ ሲል ወደ ክፍል ስትገባ ተከትሏት ገብቶ ዛሬ እዚህ እደሪ አትሂጂ፣ ሲላትም ነበር። እናም አልፎም ያው ሚስቴ እንድትሆኝ እፈልጋለሁ እያለ እንግዲህ ፍላጎቱንም የፈራም ቢሆን ገልጾላት ነበር። ቅድስትም ዋና ፍላጎቷ ምርጫዋ ይሄ ቢሆንም ግን ያው ውስጧ በኃይል ስለፈራና ሲቀጥል ደግሞ ክብሯን በዚህ ሂደት መስጠት ስላልፈለገች እዚህ ጋር እንደውም የተመለከት ነው የምናስተውለው እንግዲህ ያው ለኦዲዮንስም ቢሆን እዚህ ጋር ክብሯን አሳልፋ ብሰጥ በዚህ መንገድ መሆንም የለበት ምንም ክብር የሚነካ ነገር ነውና ያው ጥሩ አደረገች። በመከልከሏም በበነጋታው ያው ብሩክ ማሎ መውጣቱ የሚታወስ ነው። እናም ቅድስት ከወጣ ጊዜ ጀምሮ ስትጨነቅም ነበር፣ የት ነው የሄደው አኩርፎይ ነው ስትል ያው ባለመስጠቷም ተጸጽታ እንደነበር ከአንደበቷ ሰምተን ነበር። እናም በጣሙን ተጨንቃ ነበር ያው ከብሩክ እንደዚህ አይነት ጥያቄ በመስማቷ ብትደሰትም መልሶ ደግሞ ሳይነግራት ቁርስም ሳይበላ ከቤት በመውጣቱ በጣም ሰግታ ነበር። ምሳሌም ልጁ እንግዲህ አባቴ እንፈልጋለሁ እያልቻት በጎን ስታስጨንቃት ነበር። እናም ቅድስትም ያው መላው ሲጠፋባት እነ ዳጣ ጋ፣ እነ ሞገስ ጋ አልፎም እንግዲህ መደወል ማትፈልገው ሰው ማህሌት ጋም ደውላም ነበር። እሷም ምንጭቅጭቃ አርጋት ነው እንግዲህ ስልኩን የዘጋችው። ሆኖም ደግሞ በሰማችሁ ነገር ማህሌትም ተገርማ ነበር። ምክንያቱም ከዝና ማህሌት እንደሰማችው እንግዲህ አንድ ለእሷ የምስራች የሚሆን ነገር ነግሯት ነበር። ያው ማህሌትን አስደስቷት የነበረው ዜና ብሩክ ወደ ውጭ ልጁን ይዞ ለማሳከም ሊሄድ ሲል ንብረቱን፣ ቤቱን ለመሸጥ ሲገዙ ሊገዙት እያነጋገሩት የነበሩት ሰዎች ያው በተዘዋዋሪ ሌላ አደንዛዥ እጽ ይዞላቸው ላቸው ብሩክ እንዲሄድና በምትኩ ደግሞ የቤቱን ዋጋ እንደሚሰጡት በዚህ ተነጋግረው ነበር። ያው ከዝና አንደበት እንደሰማነው ማለት ነው። ብሩክም እንግዲህ ይህ ከባድ ሪስክ የሆነ ነገር ስለሆነ ያንን ቆሻሻ ውስጥ ጥሎት እንደሄደ፣ ከዛ በኋላ ልጁ ታክማ ኦልሬዲ መታለች። ይህ ደግሞ ይህን ማድረጉ ያው ብሩክን እንግዲህ ህይወቱን የሚያሳጣ ነገር እንደሆነ ከባድ ወንጀል እንደሆነ ነው ሲናገር የነበረው። ብሎም ደግሞ ብሩክ ቤቱን እንዳልሸጠው ቤቱ አሁንም በልጁ ስም እንደሆነ ለማህሌት አበክሮ ሲነግራት ነበር። ማህሌትም በዚህ እንግዲህ ጮቤ ረግጣ ያው እደራደራለው፣ መብቴን እጠይቃለው የሚል ነገር አለ በእሷ ዘንድ። እናም ብሩክ ይህንን አደንዛዥ እጽ ይዞ ባለመሄዱ በመጣሉም እና በዛ ሂሳብ ደግሞ የቤቱን ዋጋ በመቀበሉ በዛ በዛ እንግዲህ ከነኚህ ከተነጋገራቸው ሰዎች ጋር ያው በህይወቱ የሚያስከፍለው ዋጋ የሚያስከፍለው አይነት እንደሆነ ነው እንግዲህ ዝና ሲናገር የነበረው። ሆኖም ግን ብሩክ ያው ራሱን ነፃ አውጥቶ እንግዲህ ራሳቸው የሰጡት ሰዎች እነሱ ዘብጥያ እንደወረዱ ነው። ምክንያቱም ይህን ያህል ነገር ይዞ እንዲሄድ ከእሱ ጋር መደራደር እና ይዞላቸው እንዲሄድ የፈለጉትም ነገር ደግሞ ህገወጥ በጣም ከባድ ወንጀል ስለሆነ እነሱን ወንጀል ውስጥ የሚከት ስለሆነ ብሩክ ነፃ ወጥቷል። በምትኩ ወደ ቤቱ በሰላም መጥቶ ቅድስትን ሰርፕራይዝ አድርጓታል ማለት ነው። በጣም ደስ የሚል ዜና ነው። ሆኖም ግን እዚህ ጋር ያው ብሩክ ጥፋቱ ምንድን ነው? ከነሱ ያንን ብር መቀበሉ ነው ያው ቤቱን ሳይሸጥ ያንን ብር መቀበሉ፣ ተቀብሎም ደግሞ ያን የተዋዋለውን ነገር ይዞ አለመሄዱ። ይዞ ቢሄድም ሲቀጥል ልጁም ታክማም አትመጣም። በዛው ወንጀል ነውና የሰራው እዛው ዘብጥያ እንደሚወድ ነው። ይህንን ነገር ሁሉ ይዞ የሚያመልጥበት የሚያልፍበት ምክንያት የለም። ሉላ ከሞገስ ጋር ጥሩ ቆይታ እያደረገች ነው። ያው ራሳቸውን ከዝና ለጊዜውም ቢሆን አስመልጠዋል። አሁን ትንሽ ያው ሴፍ ነን የሚሉበት አይነት አካባቢ ናቸው። ሆኖም ግን ዝና አሁንም መከታተሉን እንደማይተውልባቸው ያውቃል። ለጊዜው ግን ተንፈስ ማለታቸውም ከሱ አምልጠው አሁን ላሉበት ሁኔታም እንግዲህ ተመስገን እያሉ ጥሩ ጊዜ እያሳለፉ ይገኛሉ። ያው ሉላም እስካሁን ከሞገስ ጋር አብራ ቆይታ ብታደርግም ከሱ ጋር ምንም አይነት ግንኙነት የንክኪ አይደለም። ሌላ ግንኙነት ይቅርና ንክኪም አይነት እንደዚህ የመሳሳም አልፎም እንደዛ አይነት ነገር እንኳን አላደረጉም። ምክንያቱም ማንም በማያይበት እንግዲህ ህሊናቸው ነው እግዚአብሔር ከዛ በላይ የሚያያቸው እና ያም ሆኖ ግን ያን ተላልፈው ምንም ያደረጉት ነገር የለም። ምክንያቱም ህሊና የሚባል ዳኛ አለ በመካከላቸው። ከላይ ደግሞ እግዚአብሔር ያየኛል የሚል ፍርሃት፣ ፈሪሃ እግዚአብሔር በውስጣቸው ስላለ፣ ብሎም ሉላ እንግዲህ ያው የዝና የሰማንያ ሚስቱ ስለሆነች ያ ደግሞ ሰማንያው ስላልተቀደደ፣ ያው የእሱ ሚስት ነኝ የሚለው ነገር አለ። ባትፈልገውም ግን ሚስቱ ናት። ሲቀጥል ህግም ደግሞ ያው ይፈርድባታል። ስለሆነም ከሞገስ ጋር አልፎ ይሄንን ነገር ለማድረግ ቢያንስ የእምነት አባቶች ይፍቱን እንሂድና እናናግር ብለው ነበር። የእምነት አባቶችንም እንግዲህ አናግረው ነበር። እናም እነሱም ያው በዚህ መሀል መግባት እነሱን አሁን እሷን ከዝና ለመለያየት እነሱ እንደማይችሉ ምክንያቱም እሷ ባትፈልገውም በእንዲህ ሁኔታ ጨቆኖ ቢያኖራትም ነገር ግን የተፈራረሙበት ያ ውል ስላለ ሰማንያ ስላለ ያ እስካልተለያየ ድረስ እንግዲህ ከሱ እርቃን ብትሄድም እንደፈለገች መሆን እንደማትችል አይነት ነገር ነው። እንግዲህ ለዛም ነው እስካሁን ድረስ እንግዲህ ተጠብቀው የኖሩት። እንግዲህ ሞገስም ያው አብሯት ቆይታ ማድረግ ይፈልጋል። በደንብ መቀራረብ፣ በቃ የራሱ ሙሉ በሙሉ ማድረግ ይፈልጋል። እሷም ግን ያ ነገር አለ። ሆኖም በዚህ ሂደት ላይ ቆይተውም አሁን ላይ ግን ምንም አልከለከልኩህም ስትለው ነበር። እሱም ደግሞ የምልሽ ነገር ገብቶ ሻሉ ሲላል ነበር። እሷም በሚገባ ገብቶኛል እያለች እንግዲህ ውስጥ ለውስጥ ተግባብተዋል። እንዲሁም ውስጣቸውም ተፈላልጓል። ነገር ግን ህሊናቸው አለ። ከዛ ነፃ መሆን ስለማይችሉ በዛ ሂደት ላይ ናቸው። እንግዲህ ለእነሱም መልካም እድል እንመኛለን። ከዝና ተላቀው ከምንም ከሕግም ነፃ ሆነው ሞገስ ሉላን የራሱ አድርጎ በነፃነት እንግዲህ ቆይታ የሚያደርጉበትን የሚኖሩበትን ነገር እንዲመቻችላቸው ምኞታችን ነው። ምክንያቱም እውነተኛ ፍቅር በውስጣቸው አለ፣ እውነተኛ መፈላለግ አለ። አንዳቸው የሆነ ሁኔታ ውስጥ ሲሆኑ፣ አንዳቸው ስለ አንዳቸው ውስጣቸው ራሱ እስኪሰማቸው እስኪያውቁ ድረስ እንደዛ ያህል በደንብ ውስጥ ለውስጥ የመቀራረብ የመናበብ፣ በደንብ የመተዋወቅ፣ የመፋቀር፣ አብሮነት በቃ የሚባለው ነገር በደንብ በውስጣቸው ስላለ እንዲህ አይነትን ሰዎች እንግዲህ ደግሞ ሌላ ተቀናቃኝ አለ። ደስታን፣ የሰውን አብሮነት የማይፈልግ ለራሴ ብቻ የሚል እንደ ዝና ያለ አምባገነን ራስ ወዳድ የሆነ ሰው እንግዲህ በዚህ ሂደት እስከ ዛሬ ጨቆኗ ኑሯት ነበር። አሁን ነጻ ወጥታለች። በቀጣይም ደግሞ ይበልጥ ነጻ ወጥታ ከሞገስ ጋር በነጻነት ኑሯን እንድትኖር ምኞታችን ነው። የማንም ነፍስ ሳይጠፋ ሞገስ ምንም ሳይሆን እሷ ምንም ሳትሆን አንድ ላይ እንዲኖሩ መልካም ምኞታችን ነው። እንደዛ ቢሆን የድራማው መጨረሻ በጣም ደስ ይለናል። ዝና ግን እንዴት ሆኖ ነው እነሱን ስሚተው ህግም ስለሚደግፈው እሱ እንግዲህ ህግ እንኳን ባይደግፈውም ራሱ ከህግ በላይ አርጎ ራሱን የሚቆጥር ሰው ነው። በራሱ የሚተማመን በቃ ባለው ነገር በሀብቱ ሁሉ የሚኮፈስ አይነት ሰው ነው። በሌላ በኩል ኤፍራታ እንግዲህ ለማህሌት አሁንም ቢሆን አጥብቀሽ ዝናን ያዥው፣ የሚያዋጣሽ እሱ ነው እያለች ነው። ዝና ደግሞ ማህሌትን እንኳን ሊፈልጋት ጭራሹኑ እንደዚህ አይነት ንግግር እንኳን ስትናገር ተሳስታ ከአንድ በቷን ብታወጣ ያው በጣም እንደሚናገራት እንደሚሰድባት ነው። በጣም ያንቋሽሻታል። አብሯት ይሰራል ግን ምክሯንም አይፈልግም፣ የእሷን አስተያየት አይፈልግም። ሲቀጥል ደግሞ እሷን ለትዳር ለፍቅር የሚባል ነገር በሀሳቡ በሱ ዘንድም በጭራሽ የለም። ያንን አይፈልግም፣ ከሉላ ውጭ ማንንም አይፈልግም። እንግዲህ ሉላን ካላገኘ ሌላ ምን ምርጫ አለው? እንግዲህ ተሳክቶለት ከመሀል ጋር ቢሆን የተሻለ ነው ባይነን መጨረሻውን በጉጉት ነው የሚጠብቀው። በዚህ ክፍል የቃኝ ነው ይህን ይመስላል። ስለተከታተላችሁት ከልብ አመሰግናለሁ።